ጤና ይስጥልኝ! እንዴት አላችሁ የተወደዳችሁ? በማድሪድ ደርቢ ለአትሌቲኮ ማድሪድ ፍጹም ታሪካዊ የሆነ ድል ነበር። አምስት ለሁለት የሻቢ አሎንሶን ሪያል ማድሪድን እስካሁን ድረስ በተደረጉት የላሊጋ ጨዋታዎች ሁሉንም ድል ያደረገውንና የ100 ፐርሰንት ጅማሬ ጅማሪ ያደረገውን ቡድን በሚያስደንቅ የጨዋታ ብልጫና ከበርካታ ጎሎች ጋር ከ1950 በኋላ ሪያል ማድሪድ ላይ በፉክክር ጨዋታ ለመጀመሪያ ጊዜ አምስት ጎል አስቆጥሮ የዲጎ ፓብሎ ሲሞኔ ቡድን ታላቅ ድል ተቀዳጅቷል። ከማይረሱ ታሪካዊ ከሆኑ የማድሪድ ደርቢዎች መካከል አንደኛው ነው ማለት ይቻላል። እሱ ብቻ አይደለም፣ የአትሌቲኮ ማድሪዱ ዋና አሰልጣኝ ዴጎ ሲሞኔ ብዙ ጊዜ የሚተች ከሆነ በጠንካራ ትችት ከሚጠለጠልባቸው ነጥቦች መካከል አንደኛው ቡድኑ በቂ የማጥቃት አፒታይት የለውም የሚል ነው። ግን እዚህኛው ጨዋታ ላይ አትሌቲኮ ማድሪድ በአመታት ውስጥ አይተን የማናቀው በተለይ በትልልቅ ጨዋታዎች ተስተውሎ የማያውቅ የማጥቃት ረሃብ ነበረው። በአጋጣሚ አይደለም አምስት ጎል ያስቆጠረው አምስት ጎል ማስቆጠር በትክክልም ስለሚገባው ሪያል ማድሪድ በአርዳ ጉለር በ ኪሊያን ምባፔና በቪኒሲየስ ጁኒዮር የታዩ አንዳንድ የማጥቃት ፍንጮች ነበሩ። ከዛ በስተቀር ግን የማያቋርጥ የማይቋቋሙት ኃይል ሆኖ ያሳለፈው አትሌቲኮ ማድሪድ ነው እና የዲዬጎ ሲሞኔ ቡድን በጣም በውድድር ዘመኑ ቁልፍ ጨዋታ ላይ በደረጃው ከፍ ያለ ፐርፎርማንስ አሳይቷል። በእያንዳንዱ የጨዋታ ብልጫ መለኪያ እጅግ የተሻለ ቡድን ነበር። በሰባ አምስት ዓመት ውስጥ ለመጀመሪያ ጊዜ የሆነ ነው እንዳልኩት። ለሻቢ ያሎንሶ ቡድን ደግሞ እስካሁን ድረስ የገጠማቸውን ቡድኖች ጥንካሬ ካየን፣ በእርግጥ የውድድር ዘመኑ ጅማሬ በውጤት በኩል እና በአብዛኛው በፐርፎርማንስ በኩልም እንከናልባ ቢመስልም የመጀመሪያው የውድድር ዘመኑ የምር ፈተና ነው። እስካሁን ድረስ የገጠማቸውን ቡድኖች ደረጃዎች ካየን ምናልባት የማርሴይ ጨዋታ ካልሆነ በስተቀር በተቀሩት ጨዋታዎች የገጠማቸው ቡድኖች ያንን ያህል የሪያል ማድሪድን ሪዞልቭ የሚፈትኑ ጨዋታዎች ነበሩ ብሎ ለማለት ግን ያስቸግራል። እና አሰልጣኙም በዚህ ጨዋታ ላይ አንዳንድ በኋላ ያስተቹትን ውሳኔዎች ወስነዋል። ለምሳሌ የጁድ ቤሊንጋም በዚህ ጨዋታ ላይ በመጀመሪያ አሰላለፍ መካተት እንግዳ ውሳኔ ነበር። ሪያል ማድሪድ ያለ ቤሊንጋም እስካሁን ድረስ የተደረጉትን ጨዋታዎች በድል ነበር የጀመረው። ይሄ ተጫዋች በቅርብ ጊዜ ነው ከትከሻ ሰርጀሪ አገግሞ የመጣው። ባለፉት ሁለት ጨዋታዎች በአንድ ጨዋታ 10 በሌላ ጨዋታ 20 ደቂቃ ከመጫወቱ በስተቀር ከከባድ ጉዳት ከሰርጀሪ የተመለሰ ተጫዋች ነው። እሱን ተጫዋች ምንም እንኳ ብቃቱ የላቀ ቢሆንም እንዲህ ባለ በጣም ትልቅ ጨዋታ ላይ ፊት ያልሆነ ተጫዋች ማሰለፉ በጣም እንግዳ ውሳኔ ነበር። በጁድ ቤሊንጋም የሪያል ማድሪድ የመጀመሪያ 11 ውስጥ መካተት የተነሳ አርዳ ጉለር ወደ ክንፍ እንዲወጣ ተደርጓል። ያው አሰልጣኙ በእንደዚህ አይነት መጠን ባለው ጨዋታ ላይ አርዳ ጉለርን ማመኑ በጣም በተጫዋቹ ላይ ያለውን እምነት እንደሚያሳይ አንድ ነጥብ አድርጎ መጥቀስ ቢቻልም ነገር ግን ግን የቤሊንጋም መግባትና የመጀመሪያ አሰላለፍ ውስጥ በአማካይ ስፍራ ላይ መካተት አርዳ ጉለር ጥሩ ሲጫወት ከነበረበት የሜዳ ስፍራ ወደ ቀኝ እንዲወጣ አስገድዶታል። ይሄ እንግዳ ውሳኔ ነው። ቪኒሽ ጁኒዮር የመጀመሪያ አስተላለፍ ውስጥ ይገባል አይገባም የሚለው ጉዳይ ጥያቄ ነበር። በእርግጥ በቀደሙ ጨዋታ ላይ ከሪያል ኦቪዬዶ ጋር በተደረገው ጨዋታ ላይ በጣም ግሩም ጎል አስቆጥሯል። የመጨረሻ ኳስ አቀብሏል። ጨዋታውም ሲያልቅ አንበል ሆኖ ነው ጨዋታውን ያጠናቀቀው። ግን በየትኛው ጨዋታ ላይ እንደሚያስቀምጠው እርግጠኛ መሆን ያስቸግር ስለነበር በትልልቅ ጨዋታዎች ላይ ደግሞ በተጫዋቹ ወርክ ፕሬሲንግ ወደ ኋላ እየተመለሰ የመስመር ተከላካይን ማገዝን በመሳሰሉት ነገሮች በቂ ትጋት አያሳይም የሚል ትችት ስለነበር ምናልባት ከሱ ይልቅ የበለጠ ጠንካራ ሰራተኛ የሆነውን ሮድሪጎን ሊያሰልፍ ይችላል የሚል አንዳንድ ጥርጣሬ ነበር። ግን ቪኒሸስ እዚህ ጨዋታ ላይ ጀምሯል። ሶስተኛ ተከታታይ ጨዋታ ነው የጀመረው። በዴጎ ሲሞኔ በኩል የትኛውን ተጫዋች ከሁሊያን አልቫሬዝ ጋር ያጣምራል የሚለው ትልቁ ጥያቄ ነበር ከአልቫሬዝ ጀርባ የተለያዩ ተጫዋቾችን የውድድር ዘመኑ ከተጀመረ ጀምሮ ይጠቀም ስለነበር እና የተጫዋቾቹ የጨዋታ ባህሪ በጣም የተለያየ ስለሆነ አሰልጣኝ ሲሞኔ አሌክሳንደር ሶርሎትን ነው ከሁሊያን አልቫሬዝ ጋር አብሮ ያጣመረው። ከአንቷን ግሪዝማን ይልቅ ሶርሎትን ነው የመረጠው እና በጣም ግሩም ምርጫ ነበር። ምክንያቱም የሁለቱ ተጫዋቾች ተጽዕኖ፣ ሁለቱም ጎል ማስቆጠራቸው ብቻ ሳይሆን የሪያል ማድሪድ የተከላካይ መስመር ሊሸከመው የማይችል የተለያየ አይነት ፈተና ሲደቅኑ የቆዩ ተጫዋቾች ናቸው እና ሪያል ማድሪድ የአትሌቲኮ ማድሪድን የአጥቂ መስመር በፍጹም መቋቋም አልቻለም። ግን ከሁሉ በላይ ከተጫዋቾቹ ሴሌክሽን በላይ የአትሌቲኮ ማድሪድ ተጫዋቾች በማጥቃት ጊዜ ምንም ማመንታት ያልነበረበት ከዚህ በፊት የነበረው የሲሞኔ ቡድን ላይ የሚስተዋል ሃንድ ብሬክ መቆጠብ በጭራሽ በጨዋታው ላይ ያልነበረበት ነው። በክንፍ በኩል ኒኮ ጎንዛሌዝና ጁሊያኖ ሲሞኔን የነበሩት በተደጋጋሚ የሪያል ማድሪድን ፉልባኮች በአንድ ለአንድ ግንኙነት በመርታት አደገኛ ኳሶችን እንደ ሶርሎት ላለ አየር ላይ ኳስ ላይ በጣም ዶሚናንት ለሆነ ተጫዋች ክሮስ ያደርጉ ነበር። ጨዋታው እንደተጀመረ ነው የአትሌቲኮ ማድሪድ የማጥቃት ውርጅብኝም የተጀመረው ገና በአንድ ደቂቃ ውስጥ በመጀመሪያው ደቂቃ ውስጥ ነው የቲቦ ኩርቷን ሳጥን ሁለት ጊዜ ኢንቬድ ያደረጉት የወረሩት እና በተደጋጋሚ ሁለቱን የሪያል ማድሪድ የመሀል ተከላካዮች ኤደር ሚሊታውን እና ዲን ሀውሰንን በብርቱ ይፈትኗቸው ነበር። ሃንኮ ከግራ ክንፍ በኩል አዲስ ከፈረሙት የአትሌቲኮ ማድሪድ ተጫዋቾች መካከል አንደኛው ሀንኮ ነው እና እሱ በግራ ክንፍ በኩል ሜዳውን ለጥጦ ወደ አሌክሳንደር ሶርሎት የሰጠው ኳስ ፊት ለፊት ከኩርቷ ጋር እንዲገናኝ አድርጎት ነበር፣ ግን ኳሱን ለመምታት በሚሰናዳበት ጊዜ ኤደር ሚሊታው መጣና ኳሱን ወሰደበት። በዛ መሀል ነው እንግዲህ ሶርሎት የሚሊታውን ግራግር የመታው በኋላ በዚህ ክስተት ምክንያት ኤደር ሚሊታው በሁለተኛው አጋማሽ ጨዋታውን መቀጠል አልቻለም። ከዚያ ከጥቂት ደቂቃዎች በኋላ ደግሞ ከአማካይ ቦታ የባሪዮስን ክሮስ ገጭቶ ወደ ሳጥን ሞክሮ ነበር እና ያም በእርግጥ አልተቆጠረም። ግን ገነመ በመጀመሪያው ደቂቃ የሆኑ ሁለት አደገኛ የማጥቃት ጥረቶች ናቸው። የኖርዌይ አጥቂ ሙቭመንት በጣም የሚያስደንቅ ነው። ጨዋታው ሲጀመር ካየናቸው የክሮሶች አደገኝነትና ጥራት እንዲሁም ብዛት አንጻር መጨረሻ ላይ አትሌቲኮ ማድሪድ ጎል ሲያስቆጥርም ጎሉ የተቆጠረው በጭንቅላት መሆኑ ብዙ የሚያስደንቅ አይደለም። ቀጥሎ የአሰልጣኙ ልጅ ጁሊያኖ ሲሞኔ ነው ኳሱ ወደ ሳጥን ክሮስ ያደረገው ሮቢን ለኖርማን ነው ከኦሬሊዮን ሹዋሜኒ በልጦ ኳሱን ያገኘውና ጎሉን ያስቆጠረው የአትሌቲኮ ማድሪድ የአማካይ ስፍራ በኮኬና በባሪዮስ የተዋቀረ ነበር። ከሪያል ማድሪድ ባላጋራዎቻቸው ከኦሬሊዮን ሹዋሜኒና ፌዴ ቫልቬርዴ ከፍተኛ ብልጫ የወሰደ ነው። በጭራሽ ጨዋታው መቆጣጠር አልቻሉም። የሪያል ማድሪድ አማካዮች በሌሎቹ የውድድር ዘመን ከተጀመረበት ጊዜ ጀምሮ ባሳዩዋቸው የላሊጋ ጨዋታዎች ላይ የነበራቸው የኮንትሮል መጠን አልነበረም። አትሌቲኮ ማድሪድ አንድ ለዜሮ መምራት ከጀመረ በኋላ ሪያል ማድሪድ ወደ ጨዋታው ሲመለስ የጨዋታ ሞመንተም ብልጫ ምናም ወስዶ አይደለም። በአንድ በጣም አስደናቂ ፓስ የአርዳ ጉለር ኳስ ግሩም ኳስ ነበር፣ ትሩ ቦል ነው። ለኪሊያን እምባፔ ተሰጠው። ያው በጣም እየተሻሻለ ያለ ጥምረት ነው። ኪሊያን ኤምባፔ ከአትሌቲኮ ማድሪድ የተከላካይ መስመር ጀርባ ሮጠ እና አሁን ያለበትን ኮንፊደንስ የሚያሳይ አጨራረስ ነበር እና ጎል አስቆጠረ። ክሊኒካል ጎል ነው። ቀጥሎ የተቆጠረው ጎል ደግሞ ከተመሳሳይ ስፖት ነው። አትሌቲኮ ማድሪድ ጎሉን ካስቆጠረበት ቦታ ማለት ነው። ሮቢን ለኖርማን ኳሱን የገጨው ግን ኳሱን ምንድን ነው በትክክል መቆጣጠር አልቻለም። ከዛ በኋላ ኪሊያን ምባፔ ይሄንን ስጦታ ተቀበለ እና ለቪኒሸስ ሰጠው። ቪኒሸስ ሁለት ተከላካዮችን አለፈ፣ ወደ ሳጥን ገባ እና ለአርዳ ጉለር ሰጠው። ጉለር ጎሉን አስቆጠረው። ሪያል ማድሪድ ሁለት ጊዜ አጠቃ፣ ሁለት ሙከራዎች ያደረገ፣ ሁለት ጎሎች አስቆጠረ። እንደዛ ነው የነበረው እንጂ ልክ አትሌቲኮ ማድሪድ ጎል ማስቆጠር በኋላ ደግሞ ሪያል ማድሪድ የጨዋታ ብልጫ ወስዶ ከዚያ በኋላ በሰጠው ምላሽ ምክንያት የተቆጠሩ ጎሎች አልነበሩም። እንዲያውም የአትሌቲኮ ማድሪድ ማጥቃት ባልተለመደ ሁኔታ ኃያል የአትሌቲኮ ማድሪድ መከላከል በተለይ ከቀደሙት አመታት አንጻር ሄዝተንት ሆኑ የሚያመነታና ስህተቶች የሚሰራ በመሆኑ ምክንያት የተቆጠሩ ጎሎች ናቸው። ነገር ግን ከነዚህ ሁለት የሪያል ማድሪድ ጎሎች በኋላ አትሌቲኮ ማድሪድ እንደገና ጫናውን አበርትቶ ነው የቀጠለው። ና ሌላ ክሮስ ወደ ሳጥን ተሻግሮ ነው እንደገና ጎል ያስቆጠሩት። አሁን ክሮስ የማድረግ ተረኛ የነበረው ኮኬ ነው። አሌክሳንደር ሶርሎት ሊቆጣጠሩት የማይችሉት ኃይል ነበር እና እረፍት ከመውጣታቸው አስቀድሞ የአትሌቲኮ ማድሪድ ቡድን የአቻነቱን ጎል አስቆጠረ ማለት ነው እና እነዚህን ክሮሶች የመቋቋም ችግር ነው የነበረባቸው። በነገራችን ላይ የሶርሎትን ጎል ስፔኖቹ ሳይኮሎጂካል ጎል ለሚሉት ልክ እረፍት ከመውጣታቸው በፊት በሁለቱ ቡድኖች መልበሻ ክፍሎች ውስጥ የሚኖረውን ስሜት የቀየረ የሚኖረውን ሙድ የቀየረ ጎል፣ በሪያል ማድሪድ በኩል ብዙ ብስጭት የሚፈጥር ለአትሌቲኮ ማድሪድ ደግሞ ትልቅ የበራስ መተማመን ሊፍት የሚሰጥ አይነት ጎል ነው። ከዚያ በኋላም እንደዚሁ በክፍት ጨዋታ የተቆጠረ አልነበረም ግን ከማዕዘን ምት ሁሊያን አልቫሬዝ ነው ወደ ሳጥን ኳስ ልኮ የነበረው እና ጉለር የእግሩን ኳሱን ለክሊር ለማድረግ በሚያነሳበት ጊዜ የኒኮን ጭንቅላትን በዛው አግኝቶት ስለነበር የፍጹም ቅጣት የምትሰጡ ይሄ ሞመንት በጣም ትልቅ ነበር። የፍጹም ቅጣት የምት አጋጣሚ ነው። ታስታውሱ እንደሆነ ባለፈው የውድድር ዘመን በቻምፒየንስ ሊግ በሁለተኛው ዙር ሁለቱ ቡድኖች በተገናኙ ጊዜ የሁሊያን አልቫሬዝ የፍጹም ቅጣት ምትና ፍጹም ቅጣት ምቱን ሲመታ በሁለት ጊዜ ኳሱን ነክቶታል በሚለው በደብል ኪክ ምክንያት መሻሩ ብዙ ዝግብ እንደፈጠረ በኋላ የአውሮፓ እግር ኳስ ማህበር ይቅርታ እንደጠየቀበት ይታወቃል። በዚህኛው አጋጣሚ ግን ደብል ኪክ አልነበረም። ሁሊያን አልቫሬዝ አትሌቲኮ ማድሪድን 3 ለ2 ለመምራት ያስቻለች ጎል አስቆጠረ። ከሁለተኛው አጋማሽ መጀመር በኋላ ሻቢ አሎንሶ የተከላካይ መስመሩን መሰነጣጠቅ በማየት ሊሆን ይችላል ሶስት የመሀል ተከላካዮችን መጠቀም ጀምሮ ነበር። ግን እንዲያም ሆኖ አሌክሳንደር ሶርሎት አንድ የአንድ ለአንድ ግንኙነት እንደገና በድጋሚ አግኝቶ ነበር ልክ ጨዋታው ሲጀመር ያገኘውን የሚመስል አይነት እና ማጥቃቱ የሚቆም አይነት አልነበርም። ከዚያ በኋላ ነው የቅጣት ምቱን በሪያል ማድሪድ የፍጹም ቅጣት ምት ሳጥን አካባቢ ያገኙት እና ሁሊያን አልቫሬዝ የሚያስደንቅ ሌላ ጎል በቅጣት ምት አስቆጥሯል ኩርቷን የሚያክል ግዙፍ ግብ ጠባቂ እንኳ ሊያድነው የቸገረው አይነት ማለት ነው የሁሊያን አልቫሬዝ የሰሞኑ ብቃት ግሩም ነው በቀደም ረቡ ዕለት የውድድር ዘመኑን የመጀመሪያ አስደናቂ ብቃት አሳይቶ ነበር ለአትሌቲኮ ማድሪድ ያ ጨዋታ የግድ ማሸነፍ የነበረበት ከሪያል ማድሪድ ጋር ያለው የነጥብ ልዩነት እንዳይሰፋ ሊያደርግ የሚችልበት። ያንን ጨዋታ በራዮ ቫዬካኖ ተሸንፎ ቢሆን ኖሮ የነጥብ ልዩነቱ ወደ 12 ሊሰፋ ይችል ነበር። ያን ጨዋታ ቢሸነፍ ኖሮ አትሌቲኮ ማድሪድ የዚህ ዓመት የላሊጋዊ ዋንጫ ተስፋ ገና በውድድር ዘመኑ መጀመሪያ ሊያከትም ይችል ነበር። ግን ሀትሪክ ሰራ። ግሩም ጎሎች ናቸው። እዚህኛው ጨዋታ ላይ ደግሞ ሌላ የሚገርም ብቃት ነው ይሄ ተጫዋች ያሳየው። በእሱ ዙሪያ ነው ቡድኑ እየተገነባ ያለው። በክረምት 176 ሚሊዮን ዩሮ አውጥቷል አትሌቲኮ ማድሪድ ግን ትልቁ የአትሌቲኮ ማድሪድ አላማ በሁሊያን አልቫሬዝ ዙሪያ የማጥቃት መስመሩን የበለጠ የማጠናከር ነው። በተለይ የአሌክስ ባዬና መምጣት የዝውውሩ አላማ ዋናው ለሁሊያን አልቫሬዝ የበለጠ ክሬቲቭ ተጫዋች ከሱ ጀርባ መጠቀም ነው። ግን እሱ ብቻ አይደለም። ቲያጎ አልማዳም ኒኮ ጎንዛሌዝም የአትሌቲኮ ማድሪድን ማጥቃት የበለጠ ለማጠናከር የተደረጉ ዝውውሮች ናቸው። እንዳለመታደል ሆኖ የአሌክስ ባየና መጎዳት የአሰልጣኙን እቅድ አዘግይቶታል። ምክንያቱም ለአንድ ወር ገደማ አልነበረም ከሁሊያን አልቫሬዝ ጋር እንዲጫወት የፈለገው። ምንም እንኳ በአትሌቲኮ ማድሪድ በአጥቂነት ከአጥቂ ጀርባ ባለው የአስር ቁጥር ሚና እንዲጫወት ቢፈለግም ክን ከቪያሪያል ሲመጣ የክንፍ ተጫዋች የነበረውን ባየናን ነው እዛ ቦታ ላይ መጠቀም አሰልጣኝ የሚፈልግ የነበረው የበለጠ ፕሌ ሜከር አድርጎ የበለጠ ሴንትራል ቦታ ሰጥቶ ለመጠቀም ነገር ግን በባየና መጎዳት ምክንያት አሰልጣኙ አንድ ጊዜ ከሶርሎት ጋር፣ ሌላ ጊዜ ከሌላኛው አዲስ ፈራሚ ጃኮሞ ራስፓዶሪ ጋር፣ ሌላ ጊዜ ከአንቷን ግሪዝማን ጋር ሲጣመር ነበር የቆየው ይሄ ተጫዋች ግን። ዞሮ ዞሮ የአሰልጣኙ ፍላጎት በሁሊያን አልቫሬዝ ዙሪያ ቡድኑን መገንባት ነው። በእርግጥም በእሱ ዙሪያ ቡድኑን መገንባት ምክንያታዊ ነው። በእኔ እምነት ከዓለማችን ሶስት ምርጥ የማጥቃት ተጫዋቾች አጥቂዎች መካከል አንደኛው ነው። በርቀት የተሟላ ተጫዋች ነው። በማንቸስተር ሲቲ ተጫዋቹ መልቀቅ ፈልጎ ቢሆንም የለቀቀው እኔ በጭራሽ እንዲህ አይነት ልዩ ተጫዋችን መልቀቅ አልነበረበትም ብዬ ነው የማምነው። ያው ተጫዋቹ በማንቸስተር ሲቲ ውስጥ የተጠበቀ ቦታ የለኝም የሚል ቅሬታ ስላለው እና በትልልቅ ጨዋታዎችም ላይ ብዙ አልተሰለፍኩም ብሎ ቅር ስለተሰኘ በተለይ በመጨረሻው የነበረበት የውድድር ዘመን ላይ በሁለተኛው የውድድር ዘመን አጋማሽ ብዙ ጨዋታዎችን እንደሚፈልገው ባለመጫወቱ የተነሳ በቁጥር አይደለም እንዲያውም በቁጥር ከሁሉም የማንቸስተር ሲቲ ተጫዋቾች በላይ ብዙ ጨዋታዎችን ያደረገው እርሱ ነው። ነገር ግን ከደብሮይነ ከጉዳት መመለስ በኋላ የደብሮይነ ቦታ ላይ ይጫወት ስለነበር ደብሮይነ በበዛ በበርን ላይ ጨዋታ ከተጎዳ በኋላ ከሱ መመለስ በኋላ ግን ያ ቦታ ተወሰደበት እና ሃላንድ ደግሞ እንዳይነኬ ነው በማንቸስተር ሲቲ ውስጥ። ስለዚህ በቂ የመሰለፍ እድል፣ በትልልቆቹ ጨዋታዎች ላይ የመጀመር እድል እያገኝ አልነበርም። ስለዚህ ልልቀቅ አለ። ነገር ግን አሁን ሲቲ ያለበትን ሁኔታ እናውቃለን ተጫዋቹ በዚህኛው ማንቸስተር ሲቲ ውስጥ በሚገባ መሰለፍ ይችላሉ ጥያቄ ያለው አይመስለኝም እሱ ከአለም ምርጥ ተጫዋቾች መካከል አንደኛው ነው ይህንን ደግሞ በዚህ ሳምንት አሳይቷል ግን ባለፈው የውድድር ዘመኑን ሙሉ ሲያሳይ ቆይቷል ጨዋታው በተጨማሪ አንድ ሌላ ጎል በግሪዝማን ጎል ነው የተጠናቀቀው አምስት ለሁለት ለ22 የላሊጋ ጨዋታዎች ጎል አላስቆጠረም ነበር አንቷን ግሪዝማን ሰዓት እንዲገድል ነገር ነበር ተቀይሮ የገባው ግን ሌላ ጎል አስቆጥሯል እና በሰባ አምስት አመት ውስጥ አትሌቲ ሪያል ላይ አምስት ጎል አስቆጥሯል። ዲየጎ ሲሞኔ የሁሊያን አልቫሬዝ አራተኛ ጎል ያ የቅጣት ምት ጎል ሲቆጠር ሲያነባ ታይቷል፣ እና አሰልጣኙ እንደ ዮሃን ክራይፍ ሆኗል ይላሉ የስፔን ብዙኃን መገናኛዎች። ከጨዋታው መጀመር በፊት ተጫዋቾቹን ጠየቅኳቸው በህይወታችሁ በጣም የሚያሳስባችሁ ነገር አለ ወይ? አሁን በዚህ ጊዜ ብዬ ጠየኳቸው። የለም አሉኝ። እንግዲያስ እንደዚያ ከሆነ ወደ ሜዳው ውጡና ራሳችሁን አዝናኑ። ያንን ማረግ ትችላላችሁ። ይህንን ለኔ አድርጉልኝ ብዬ ጠየኳቸው ይላል እና ተጫዋቾቹ ሜዳ ውስጥ ያደረጉት ልክ እንደ እንደዛ ነው ብሎ ይመልሳል። ሌላ አንድ የተናገረውና ዴጎ ሲሞኔ ያለው የማይመስል ነገር ጎል ቢቆጠርብን፣ ሁለት ጎል ቢቆጠርብን ከተቆጠረብን ጎል በላይ እንድናስቆጥር እፈልጋለሁ ብያቸው ነበር ይላል። አሁን ዴጎ ሲሞኔ የሚለው አይመስልም አይደለም? ለክሊንሺት የሚጫወት አሰልጣኝ ነው። አንድ ለዜሮ በአብዛኛው ለማሸነፍ የሚጥር አይነት የተከላካይ መስመሩን ማጥበቅ፣ ከዚያ በኋላ ወይ በመልሶ ማጥቃት፣ ወይ በቆመ ኳስ፣ ወይ በአንድ ክሮስ ጎል ለማስቆጠር የሚፈልግ አይነት አሰልጣኝ ነው። ላለፉት አስራ ሶስት ዓመታት ገደማ በአትሌቲ ያየነው የዴጎ ሲሞኔ የጨዋታ ባህሪ እንዲያለው ነው። በአብዛኛው መከላከል ቅድሚያ የሚሰጠው ማጥቃት ሁለተኛ ነገር ይመስል ነበር እዚህኛው ጨዋታ ላይ ግን ይሁን ይቆጠርብን ሁለትም ጎል ቢሆን ግን ነጻ ሆናችሁ ተጫውቱ አይነት ነጻ ሆናችሁ ራሳችሁን አዝናንታችሁ ተጫወቱ የሚል የማጥቃት መልእክት ነው። ልክ ዮሐን ክራይፍ የሚያስተላልፈው አይነት መልእክት ማለት ነው። ቡድኑ ጎል እያስቆጠረ ነው። የጎል እድሎች እየፈጠረ ነው። ከኋላ መታረም ያለባቸው ድክመቶች አሉብን። ስህተቶች አሁንም አሉ፣ ልናሻሽላቸው ያስፈልጋል። ነገር ግን ጎል ለማስቆጠር ነው መጫወት ያለብን፣ የሚል አስተያየት ሰጥቷል። ከኋላ እውነቱን ነው። አትሌቲኮ ማድሪድ ከቀደሙት አመታት ይልቅ የበለጠ ጎል እየተቆጠረበት ነው። አሁን በሁሉም ውድድሮች በስምንት ጨዋታዎች 12 ጎሎች ተቆጥረውበታል፣ ዘጠኝ በላሊጋ ደግሞ ሶስት በቻምፒየንስ ሊግ ጎሎች ተቆጥረውበታል። የበለጠ ነው ጎል የሚያስቆጥረው አሁን ሶርሎት የውድድር ዘመኑን በአብዛኛው ተጠባባቂ የሆነ ቢሆንም የጀመረው ግን 13 ጎሎችን አስቆጥሯል። ስለዚህ የተጋጣሚ ቡድን ካስቆጠረብን ጎል በላይ ማስቆጠር አለብን የሚል የማጥቃት እቅድ ነው የበለጠ የአትሌቲኮ ማድሪድ የዚህ ውድድር ዘመን ሞቶ የሚመስለው። ስለዚህ በሁሉም መለኪያ ብልጫ ነበረው። ኮኬ አስደናቂ ነበር፣ ባሪዎስ ግሩም ብቃትን ያሳየው፣ የደጋፊዎቹም መንፈስ በስቴዲየም ውስጥ የተለየ ነበር። ስለዚህ በታክቲክ በራስ መተማመን በቴክኒካዊ ጥራት እጅግ የተሻለ ነበር። አሰልጣን ሻቢ አሎንሶ አራት አራት ሁለት የሚመስል አሰላለፍ የነበረው ስለዚህ ጉለርን በቀኝ በኩል ቤሊንጋምን ወደ ግራ አውጥቶ በተለይ ቡድኑ ኳስ በሚያጣበት ጊዜ ልክ እንደዚህ አይነት ሼፕ ነው የነበረው። ስለዚህ ናቹራል የክንፍ ተጫዋቾች አይደሉም ሁለቱም ተጫዋቾች፣ እያንዳንዱን ዱዌል ያሸንፍ ነበር እያንዳንዱን ሜዳ ውስጥ ያሉትን የአንድ ለአንድ ፍልሚያዎች በመስመር በኩል በሁለቱም መስመሮች በኩል የነበረው ትጋትና ቴክኒክ ያስደንቃል። ዮሬንቴና ጁሊያኖ በተለይ በአንደኛው የሜዳ ክፍል የሚደንቅ ብቃት ነበራቸው። በሌላኛው የሜዳ ክፍል ሀንኮና ኒኮ ሁለቱም እንደዚሁ ግሩም ነበሩ። ከፊት ደግሞ እንደ ሁሊያን አልቫሬዝ አይነት የሚያስደንቅ ጥራት ያለው ተጫዋች አለ። በሪያል ማድሪድ በኩል ያለው ስሜት የሁሚሌሽን ስሜት ነው። አንድ ለማርካ የሚጽፍ ለረጅም ጊዜ ሪያል ማድሪድን የደገፈ ለ60 ዓመት ሪያል ማድሪድን የደገፈ አንድ ሰው ሲናገር ትልልቅ ምሽቶች አይቻለው ዘጠኝ ቻምፒየንስ ሊግ ሪያል ማድሪድ ሲያሸንፍ ለማየት እድል ነበረኝ ለቁጥር የሚታክቱ የላሊጋ ድሎች የኢንተርኮንቲኔንታል ዋንጫዎች የአውሮፓና የስፔን ሱፐር ካፖችን ስናሸንፍ እንዳየ ሁሉ ሪያል ማድሪድ የተቸገረባቸውን ጨዋታዎች አይቼ አውቃለሁ። ለምሳሌ 1993ና 94 ላይ በቴነሪፍ ሜዳ በመጨረሻ ሁለት ያጣናቸውና የክራይፍ ባርሰሎና የወሰዳቸውን እነዛን ሁለት የላሊጋ ጨዋታዎች አልድረሳቸውም። ደግሞ በ1981 በፓሪስ በሊቨርፑል የተረታንበትን ደግሞ በጓርዲዮላ ባርሴሎና አምስት ለዜሮ የተሸነፍንበትን በቤርናቤው ያ የፍጹም ቅጣት ምትርግማን የነበረበትን በባየር ሚኒክ በቻምፒየንስ ሊግ የ2011 የግማሽ ፍጻሜ የተሸነፍንበትን ሁሉ አልረሳም፣ ግን እንደዚህ የመዋረድ ስሜት ተሰምቶኝ አያውቅም። ምክንያቱም አትሌቲኮ ማድሪድ እኛ ላይ አምስት ጎል ሲያስቆጥር አይቼ አላውቅም። አራት ጎል ተቆጥሮብን ያውቃል፣ ለምሳሌ በአንድ ዝናባማ ምሽት በቤርናቤው። ሌላ ጊዜ ክርስቲያኖ 30ኛ ዓመት ልደቱን ባከበረበት ጊዜ በአትሌቲኮ ማድሪድ ሜዳ ተቆጥሮብን ያውቃል። ነገር ግን ሁል ጊዜም ህልማቸውን ስንቀጭ ኔኖር ነው፣ ሞራላቸውን ስንሰብር ኔኖር ነው። ሁለት የቻምፒየንስ ሊግ ውብ ምሽቶች በሊዝበንና በሚላን ነበሩን። ይህኛው ግን ክፉ ሽንፈት ነው የገጠመን የሚል አስተያየት ሰጥቷል። እንግዲህ አሰልጣኙ በተመለከተ ሻቢ አሎንሶን አንዳንድ ጥያቄዎች ማንሳት የሚገባ ይመስለኛል። በተለይ እንዳነሳሁት የጁድ ቤሊንጋም ጨዋታውን መጀመርና ጥሩ አለመጫወት፣ ከዚያ ደግሞ ለምሳሌ ከአርዳ ጉለር በላይ በጨዋታ ውስጥ መቆየቱ የፍራንክ ማስታንቱዋኖ ለእንደዚህ አይነት ጨዋታ የተዘጋጀ አይደለም የሚል ግምገማ አንድ ነገር ነው። ግን ፍራንክ ማስታንቱዋኖ በአርጀንቲና ሌላ ክላሲኮ ላይ የመጫወት ታሪክ ያለው ተጫዋች ነው። በሪቨር ፕሌትና በቦከ ጁኒየርስ ጨዋታዎች ላይ ግሩም ብቃት ያሳየ ተጫዋች ነው። የአትሌቲኮ ማድሪድና የሪያል ማድሪድ ጨዋታ ከዛ ደርቢ በኢንቴንሲቲው መብለጡን እርግጠኛ አይደለሁም። በቦምቦኔራ ወይ በኤስታዲዮ ኤል ሞኑሜንታል መጫወትም ቀላል አይደለም። ስለዚህ እኔ ምናልባት አሰልጣኙ የበለጠ ቴክኒካዊ ወይ ታክቲካዊ ምክንያት ካልሆነ በስተቀር ፍራንክ ማስታንትዋ ነው ሌሎቹን ጨዋታዎች ሲጀምር ቆይቶ ይህንን ጨዋታ የማይጀምርበት ምክንያት የደርቢው ፕሬሻር ከሆነ የበለጠ ገረባለሁ። እኔ የሚመስለኝ የጁድ ቤሊንገምን ፊዚካሊቲ መፈለጉ ይመስለኛል። አሰልጣኙ ከጨዋታው መጠናቀቅ በኋላ መሸነፍ ይገባል ነበር ምንም ሰበብ ላቀርብ አልፈልግም ብሏል። ሪያል ማድሪድ ወደዚህ ጨዋታ ሲመጣ በዚህ ውድድር ዘመን ባደረጋቸው ሰባት ጨዋታዎች አራት ጎሎች ብቻ ነበር የተቆጠሩበት። እንግዲህ አሁን በአንድ ጨዋታ አምስት ጎል ተቆጠረበት ማለት ነው። ስድስት ሙከራ ብቻ ነው ያደረገው፣ ሁለቱ ኢላማቸውን የጠበቁ ሙከራዎች ብቻ ናቸው። ሁለቱም ጎሎች ሆነዋል። አትሌቲኮ ማድሪድ በተቃራኒ አስራ ሶስት ሙከራዎችን ያደረገው ሻቢ አሎንሶ ሲያልቅ ጨዋታው ሜዳ ውስጥ ሮድሪጎ ጎዌስ፣ ቪኒሽ ጁኒዮር፣ ፍራንክ ማስተንቱዋኖ፣ ጎንዛሎ ጋርሲያ ና ኪሊያን ምባፔ የነበሩት የመጨረሻው የሪያል ማድሪድ ላይናፕ ላይ ማለት ነው። ጨዋታው ሲያልቅ እነዚህን አምስት አውቴንድ አውት ተጫዋቾች ተጠቅሞ ነበር። ነገር ግን የማጥቃት ተጫዋቾች መብዛት የቡድኑን የማጥቃት ጥራት አላሻሻለውም። እና አሰልጣኙ በተለይ ደግሞ ከጨዋታው መጠናቀቅ በኋላ በተለይ ያበሳጨኝ ኮምፒት ማድረግ አለመቻላችን ነው። በቅጡ ከአትሌቲኮ ማድሪድ ጋር መፎካከር አለመቻላችን የበለጠ አበሳጭቶኛል። በቂ ኢንቴንሲቲ አልነበረንም። በዚህ ደረጃ ባሉ ጨዋታዎች ላይ የተጋጣሚ ቡድንን በኢንቴንሲቲ መፎካከር አለብን በዛ ደረጃ አልነበርንም። ከኳስም ጋር ያለ ኳስም የሚል ትችት ነው ቡድኑ ላይ የሰነዘረው ግን እኔ እንደ በኔ እምነት በተለይ የወሰናቸው ውሳኔዎች ግራ የሚያጋቡ ነበሩ ጁድ ቤሊንጋም ከኤስፓኞል ጋር 10 ደቂቃ በቀደም ከሌቫንቴ ጋር 20 ደቂቃ ብቻ ነበር የተጫወተው እነዚህ በቂ አልነበሩም ከዚያ ደግሞ ሰባ ደቂቃ ሜዳ ውስጥ እንዲቆይም ተደርጓል እሱም ሌላ በጊዜ እርማት ያልተሰጠበት መጀመሪያውኑ ስህተት የነበረ ከዚያ በኋላ ደግሞ በጊዜ ያልታረመ ነው። የመጀመሪያ ሽንፈቱ አይደለም፣ ግን ይህ ውድድር ዘመን ከተጀመረበት ጊዜ ጀምሮ የመጀመሪያ ሽንፈቱ ነው። በፓሪስ ሳን ጀርማን ነበር ለመጀመሪያ ጊዜ የተሸነፈው ከዚያ በኋላ እንግዲህ ይሄኛው በላሊጋ በውድድር ዘመን የመጀመሪያው ትልቁ ጨዋታ የገጠመው እንግዲህ ለሪያል ማድሪድ ታሪካዊ የሆነ ሽንፈት ነው። የአዳዲሶቹ ተጫዋቾችም ነገር እንደዚሁ የሚያሳስብ ነበር። ሰሞኑን ብዙ ስናደንቃቸው የነበሩት ዲንሃውሰን እና አልቫሮ ካሬራስ ፍጹም ተቸግረዋል። ካሬራስ የጁሊያኖን ደግሞ ብዙ ኦቨርላፕ ያደርግ የነበረውን የዮሬንቴን የመሀል ተከላካዩ ዲንሃውሰንም የሶርሎትን እና የሁሊያን አልቫሬዝን ማጥቃት በፍጹም መቋቋም አልቻሉም። ስለዚህ ለፉልባኩም ለጋሊሲያው ልጅ ለአልቫሬዝም ደግሞ ለመሀል ተከላካዩም ለቶሎሳው ልጅ ለዲንሃውሰንም በጣም ፈታኝ ጨዋታ ነበረው። እስካሁን ድረስ ብዙ ሲደነቁ ሪያል ማድሪድ የሚጫወትበትን መንገድ ትራንስፎርም ያደረጉ ተጫዋቾች ናቸው ሲባል ነበር እኔ ቅድም እንዳነሳሁት ነው፣ ጁድ ቤሊንጋምን ረፍት ሰዓት ላይ መቀየር ነበረበት የሚል እምነት ነበረኝ፣ ግን ሰባ ደቂቃ ቆይቶታል። በተለይ ደግሞ ከአርዳ ጉለር የበለጠ ሜዳ ውስጥ መቆየቱም ግራ የሚያጋባ ነገር ነው። ጨዋታው ከፍ ያለ ደረጃ ያለው ነው። መቼስ የማድሪድ ደርቢ የማድሪድ ደርቢ ነው። ግን አንድ መረዳት ያለብን የሪያል ማድሪድ አጀማመር ብዙ የሚደነቅ በጨዋታ ውስጥ የሚሻሻሉ ነገሮች ይስተዋሉ ስለነበር ሰሞኑን ስለሱ መነገሩ አንድ በጎ ነገር ነው። ግን የገጠማቸውን ባላጋራዎች ካየን አንዳቸውም ሪያል ማድሪድ በዚህ ዓመት የገጠማቸው ቡድኖች በአውሮፓ ውድድር የሚሳተፉ ቡድኖች አይደሉ። ኦሳሶናና ማዮርካ ዘጠነኛና አስረኛ ያሉ ናቸው። በቃ ፈታኝ የሚባሉት እነዚህ ናቸው። ከዛ በስተቀር ያሉት ቡድኖች ግን ከደረጃ ሰንጠረዣው አጋማሽ በታች የሚገኙ ቡድኖች ናቸው። እሱ ኮንቴክስት በጣም አስፈላጊ ነው እና የመጀመሪያው የምር ፈተና በገጠመው ጊዜ ቡድኑ እንደዚህ ክረምብል አድርጓል። የመጀመሪያው አጋማሽ ደካማ ነበር። ሁለተኛ አጋማሽ ደግሞ የበለጠ ደካማ ነበር። ጨዋታውን የተሸንፈው በሁለተኛው አጋማሽ ነው፣ ግን በመጀመሪያው አጋማሽም ከፍተኛ ብልጫ ነበረው። የፌዴ ቫልቬርዴን፣ የኦሬሊዮን ሿሜኒን፣ የአርዳ ጉለርን የአማካይ ክፍል ኬሚስትሪም በቤሊንጋም መሰለፍ ማዛባቱ ብቻ ሳይሆን ወይ ደግሞ ማስተንትዋ ነው ብራሂም ዲያዝን በክንፍ በኩል አድርጎ አርዳ ጉለርን የበለጠ ጥሩ እየተጫወተ ባለበት ሚና መጠቀም ይችል ነበር። ለማንኛውም አሰልጣኙም ድንገት የጨፈረ ይመስለኛል እዚህ ጨዋታ ላይ ሲደርስ እና ትልቅ ታክቲካዊም የተጫዋሾች የምርጫ ስህተትም ኔ ነበረው እና አትሌቲኮ ማድሪድ ግን ታሪካዊ ድል ነበረ ከ75 ዓመት በኋላ ሪያል ማድሪድ ላይ አምስት ጎል አስቆጥሮ አሸንፏል። ሰባት ጎል አስቆጥሮ ነበር በቅርብ ዓመታት በፕሪሲዝን ግን፣ ያ ፕሪሲዝን ነው። ይሄ የፍክክር ጨዋታ ነው። ስለዚህ ዲጎ ሲሞን እንዴት ስሜታዊ እንደሆነ ስናይ ለአትሌቲኮ ማድሪድ ተጫዋቾች አሰልጣኙና ለደጋፊዎቹ ምን ማለት እንደሆነ መገንዘብ ይቻላል።